ና ቤቱ የእሷ እንዳልሆነ አወቀች። አባባም እንግዲህ የሰጠዎች ፎርጅል ወረቀት ነው ተመሳሳይ ናቸው እዩ ብሎ አሳይቷታል ማለት ነው። እንግዲህ ቲናም ወይኔ ቤቴ ወይኔ ቤቴ እያለች ርድብን እያለች እያበደች እናየታለን። እንግዲህ ዳኒም በበኩሉ አይዞች በቃ ተረጋጊ ብሎ ውሃ ይሰጣታል ማለት ነው። ቲናም እንግዲህ ወይኔ ቤቴ ወይኔ ቤቴ ለምንድን ያልነገርከኝ እስከ ዛሬ ባለችው ሰዓት እንግዲህ ዳኒ አንቺ እኮ ልትሰሚኝም ልታይኝም ፍቃደኛ አልነበርሽም፣ ማንንም እየሰማሽ አይደለም። አሁንም ቢሆን መወቃቀሱ ለኛ አይጠቅመንም፣ ቀጣይ የምናሴረውን ስራ ማሰብ አለብን ሲል ተደምጧል። ማለት ነው እንግዲህ ቱትን በበኩሏ ረፍት ተሰጥቷታል። ማለት ነው ኩሽና እንግዲህ የኩሽናውን ባለደግታ ቲና ዕቃ እንድታጥብ ምግብ እንድትሰራ አድርጋታለች። ማለት ነው ሰላም ጤና ይስጥልኝ። ውድና የተከበራችሁ የስለእናት ኢትዮጵያ ቻናል ቤተሰቦች ትሁት ክፍል ሰላሳ አንድን ወደ እናንተ ይዤላችሁ መጥቻለሁ። አብራችሁን እስከ መጨረሻ ቆዩ። በባለፈው ክፍል ላይ እንግዲህ አባባንና ካሌብን እንግዲህ ከቤት ውጡልኝ ጠራ አርጌ ነው ማስወጣችሁ ብላ ሻንጣቸውን ከፊታቸው ወሮራ መንቅራ እያስወጣሻቸው አይተን ነበረ። ይዤላችሁን ቀልቢ ነበረ። እንግዲህ አሁን ደግሞ ውጡልኝ፣ ውጡልኝ ባለችበት ሰዓት አባባን በጣም ብስጭ ብለው ትግስታቸው አልቆ እንግዲህ ቤቱ ያንቺ አይደለም፣ ከቤታችን ለቀን የትም አንሄድም። መውጣት ያለብሽ አንቺ ነሽ፣ አሁኑኑ ቤቴ ለቀሽ ውጭ ይሏታል ማለት ነው ቲናን። ቲናም እንግዲህ እየተርበተበተች ምንድን ነው የምትሉኝ? ምናምን ትላለች ማለት ነው። ውጡልኝ፣ ከቤቴ ውጡልኝ ብላ ፖሊስ፣ በፖሊስ መንቀሬ አስወጣችኋለሁ ብላ ወደ ክፍሏ ሄዳ እንግዲህ ወይኔ ቤቴ፣ ወይኔ ቤቴ እያለች በምታለቅስበት ሰዓት እንግዲህ ዳኒ መቶ አይዞሽ፣ በቃ ተረጋጊ ይላታል ማለት ነው እናንተም ይሄን ታውቅ ነበረ ስትለው፣ አይ እኔ ገምት ነበረ ግን ግምቴ ልነግርሽ ልትሰሚ ፍቃደኛ አልነበርሽ የሚላታል ማለት ነው። እንግዲህ አባባም ልጁን እንግዲህ ካሌብን እችን ሴት አስወጣልኝ ከዚች ሴት ጋር የምኖረበት ምንም አይነት ምክንያት የለኝም ይላል ማለት ነው። ካሌብም እሺ አስወጣታል ይላል ማለት ነው። እንግዲህ ተመልሰው ከቤት ወደ ቤት ከተመለሱ በኋላ ካሌብና የካሌብ አባት ቲና ተቀምጣ ያገኟታል። ማለት ነው እንግዲህ ቲናን ከቤት እንድትወጪ ፈልጋለሁ ይላታል አባባ። እሷም እንግዲህ ካሌብም ከቤቱ ውጪ ሲላት ሚስት ህጎ ነኝ ትለዋለች ማለት ነው። ሚስት ህጎ ነኝ ስትለው እኛን ልታስወጪን ስለን በነበረ ሰዓት እኛን መንቅረሽ ስታስወጪን ሚስት መሆንሽን እረስታሽ ነበረ ይላታል ማለት ነው እና የትም እኮ መሄጃ የለኝም፣ የት እሄዳለሁ ትላለች ማለት ነው ቲና ማለት ነው ቲና ቃል አለች ለሳደርጋ በለስላሳው አንድ በቷ ማለት ነው። እንግዲህ አባባም እንደዛ ባለችበት ሰዓት ከዚህ ቤት ከቆየሽ በአንድ ህግ ከተስማማን ነው፣ እሱን ካልተስማማሽ የኔንም ስምምነቱን አፈርሳለሁ ብለዋል ማለት ነው። እሱም ምንድነው የቤቱን ስራ ትሁት እንግዲህ እርፈት እንድታረግ እርፈት እንዲሰጣትና የትሁትን ስራ ደግሞ ቲና እንድትሰራ ተደረገ ማለት ነው። ያን ካልሰራሽ ደግሞ እንግዲህ ከቤት መንቅረው እንደሚያስወጣት ነው አባባ የተናገሩት ማለት ነው። እንግዲህ ቴና በበኩሏ እኔ እርፈት ነኝ እርፈት ተሰቶኛል። ስለዚህ ቁርስ መስራት ያለብሽ አንቺ ነሽ፣ ጧት ቁርስ ተነስተሽ መስራት አለብሽ ትላታለች ማለት ነው። እንግዲህ ዳኒም እረፍት አድርጊ በቃ ጧት ቁርስ ተነስተሽ ስለምትሰሪ ይላታል ማለት ነው። እሷም እንግዲህ አንተም እንደነሱ እየተዘባበት ክቤ ነው ትለዋለች ማለት ነው። አይ እነሱ ነው ያሉሽ ያደለም ያልኩሽላታል ማለት ነው። እንግዲህ ቲና ማለት ነው ትሁት ተነስታ እንግዲህ ትቢዋን ከፍታ መታ ከቲና አጠገብ ቁጭ ትላለች ማለት ነው። ትቢዋን ከፍታ እየቀየረች ታያለች እና ቲና ትሁት በፊት እንግዲህ ገረድ እያለች ነበር የምትገረት፣ አንቺ ገረጅ፣ አንቺ ውሰጂ ነበረ የምትላት አሁን ግን ቲና ቁርስ አምጪልኝ ትላታለች ማለት ነው እንግዲህ ቲናም ቁርስ መምጣት ያለብሽ አንቺ ለእኔ አምጪልኝ እንደውም አንቺ ለእኔ አምጪልኝ ካልሆነ ደግሞ ካልሰራሽ ለራሴ ሰርች ይበላለሁ ትላታለች ማለት ነው ትሁት እና እንደዛ ስትላት እንግዲህ ቲናም ተበሳጭታ ከዳኒ ጋር ሶክ ሶክ እያለው እንግዲህ ምግብ ሊበሉ ወደ ምግብ ቤት ይሄዳሉ ማለት ነው። እንግዲህ መንገድ ላይ ሲደርሱ ዳኒ ይጠይቃታል ማለት ነው። ውጭ ምግብ ቤት እያሄዱ እንጌር ላይ እንግዲህ ያቆምና ግን ብርዘሻል ይላታል ቲናል ማለት ነው። እኔ አልያዝኩም፣ ወይኔ ጉዴ እኔ አልያዝኩም ትላለች ማለት ነው። ዳኒል አንተ ጋ የለም ትላለች። ዳኒ አረ እኔ ጋ የለም፣ እንደውም እኮ አንቺ አስቸጋሪ ሁኔታ ላይ ነሽ ብዬ ነው እንጂ ገንዘብ እፈልግ ነበረ ይላታል ማለት ነው። እና እሷም እስከ ዛሬ የምሰጠን ገንዘብ የት እያደረግከው ነው ስትለው እንዲህ እስከ ዛሬውን አሁን ነው እንዲህ የምጠይቅኝ ይላትና በየተነች ቤታችን ተመልሰን ስሪና እንብላ፣ በራብ እኮ ልንሞት ነው ብሎ እንግዲህ እራብ ጥንዝ ሲያደርጋቸው ወደ ቤት ተመልሰዋል ማለት ነው። እንግዲህ ከቤት በተመለሱ ሰዓት ትሁት ቁርሷን እየበላች እንግዲህ ጨረሳ ሻያዋን እየጠጣች ያገኛሉ ማለት ነው። እና ትሁት ቁርስ አቅርቢልን እርቦናል ትላሳለች ማለት ነው። እንግዲህ ቁርስ ብላ ክትክት ብላ ሰቀች ትሁት ማለት ነው። እንግዲህ ዳኒም እባክሽ እርቦናል፣ በጣም እርቦናል አቅርቢልን ስላት እንግዲህ ከድስቱ አለልህ አለችው ማለት ነው። ተራፊ ከድስቱ አለልህ ስትለው እንግዲህ አቅርቢል ስላት ሂድና ውሰድ ትለዋለች ማለት ነው። እንግዲህ ዳኒን ሂዶ ትራፊውን ጥርግርግ አድርጎ ከፊቷ ከቲና ፊት ይበላል ማለት ነው። ትራፊ ልበላ፣ የእሷን ትራፊ አለች ማለት ነው። ተማላቀቀች ከዛም እንግዲህ ዳንቻ ጠረግ አድርጎ ይበላል ማለት ነው። ከዛ ከክላሳቸው መኝታ ክፍል ገብታራ ጥንዝ ያደርጋት ተነስታ እንግዲህ ቲና እንዴትም እንዴትም አድርጋ ሰርታ ትበላለች ማለት ነው። ቁርሷን ከበላች በኋላ እቃሁን ወስዳ መደርደሪያ ላይ እቃ ማጠቢያ ላይ ታደርጋለች። ትሁት ደግሞ ይሄን ከርስሽን ከሞላች በኋላ ይሄን እቃ ማን ሊያጥብልሽ ነው? እጠቢ ትላታለች ማለት ነው። ከዚህ ይህን እቃ ከለጥብሽው ከዚህ ኩሽና አልወጣም፣ አቶ ጭም ስትላት እንግዲህ የኩሽናውን በር ዘግታባት ትሁት ትወጣለች ማለት ነው። ምንድን ነው ድምፅ የሚሰማ? ይላል ዳኒ። እዛም ኩሽና እቃ እያጠበች ነው ትላታለች ማለት ነው። እንግዲህ ትሁትም ቲናም እንግዲህ እያበደች እየተበሳጨች ያንን እቃ አጠበች ማለት ነው። እና ተወዳጆች ስግብግብነት ዋጋ ያስከፍላል። ከምንም በላይ እንደ ቲና ስግብግብ መሆን። እንግዲህ ዳኒን በበኩሉ ያው የሚታገስና የሚጠብቅ ያለው አባባ እስኪሰጡት ነው ማለት ነው። አባባ ገንዘቡን እስኪሰጡት ነው እየጠበቀ ያለ ማለት ነው። እሱም እንግዲህ እየገባው አይደለም። ቲና እስከ ዛሬ ድረስ ትሁት ከቤት እንደማታስወጣቸው ስትነግራት እንደገና ደግሞ ሳይፈሩ እና ሳይደነግጡ ሲቀሩ ልጠረጥር ይገባ ነበር። እሷ ግን ምንም ነገር አልጠረጠረችም፣ ቲና ማለት ነው። አሁንም ዳኒ ምንም ነገር እየጠረጠረ አይደለም። እንግዲህ ዳኒ አባባ እንግዲህ ብሩን እንደሚሰጠው ተስፋ እያደረገ ነው። እንግዲህ ዳኒ ካሌብ እንግዲህ ይችን አውሬ ናት። ይቺ ሚስት አደለች አውሬ ናት ምናምን በሚልበት ሰዓት አባአባም እንግዲህ እንግዲህ ሰው አላምንም ሲሉ፣ ዳኒ በበኩሉ እንዲህ ሰውንማ ማመን ቀርቦ ነው ይላል ማለት ነው። ሰውንማ ማመን ቀብሮ ነው ሲል ቀርቦ ነው ሲል እንግዲህ አባአባም ከዚህ በኋላ ማንንም ማመን አልችልም ይላሉ ማለት ነው። እንግዲህ ካሌብ ብድግ አደርጎ ይችማ ፍቅረኛ አላት ሌላ ውሸማ አላት ሲል አረ፣ አይሆንም እረ እንዴት ምናምን ሲል እንዲያውም ይመስለኛል ፍቅረኛዋ ከአጠገቤ ነው ሲል እንግዲህ ዳኒ ተርበትብቶ ብድግ ብሎ ሂዷል ማለት ነው። እና ዳኒ ከዚህ እኮ ሊጠረጥር ይገባ ነበረ። ግን አእምሯቸው ገንዘብና ገንዘብ ብቻ ስለሚያስብ እንደዚህ አይነት ነገር አይመጣላቸውም ማለት ነው። እንግዲህ ዳኒ በጣም ሲከፋ ወይም ደግሞ ሲርበተበት፣ ወይ ደግሞ በጣም ፍርሃት ሲሰማው ሂዶ ትውትን ነው የሚያማክራት ማለት ነው። እንግዲህ ትውትን ሲያማክራት ደግሞ ወይ ታገኛለ ወይ ታጣለ ደግሞም እንደዚህ አይነት የመጣ ገንዘብ በረከት የለውም ትለዋለች ማለት ነው። እሱም እንግዲህ አብቃቅቼ እጠቀመዋለሁ አበረክተዋለሁ ይላል ማለት ነው። እና ከዚህ ድራማ የተረዳሁት እኔ በቃ በጣም ስግብግብነት፣ ይሄ አንዴ አእምሯችሁ ገንዘብ ከተሳለ ሌላ የምታስቡት ነገር የለም። ሌላ የፈለገ ነገር የሚጫጫ የፈለ ነገር ገር ቢኖር እንግዲህ ምንም ሊመስላችሁ አይችልም ማለት ነው። እንግዲህ ዳኔ አባባን ብሩን ጠይቀውታል ማለት ነው። ገንዘቡን አባባ መቼ ነው የምትሰጡኝ? እላቸው። እሰጣለሁ፣ አሁን አይደለም ግን ደግሞ እጣ ወጣና እጣውን እሰጣለሁ። ሶስት እጣ ይጣልላቸዋል። ሶስት እጣ ይጣላል። ሁለቱ ያንተ ገንዘብ፣ ሙሉ ገንዘብ ይለዋል ማለት ነው። እንግዲህ ዳኒ በጣም ደስ ብሎታል ምናምን ነገር እና ገንዘቡ እጣ ተጥሏል ማለት ነው። ሶስት እጣ ነው እንግዲህ አንዱ የአባባ ነው፣ ሁለቱ የዳኒ ነው። እንግዲህ ከሁለቱ የዳኒ ከደረሰው ገንዘቡ ሊወስድ ነው ማለት ነው። ትሁት በጠየቀችው መልኩ ለአባባ እውነት እጣው ከደረሰው ብሩን ዳኒ እንደሚወስድ እንግዲህ አባባ ተናግረዋል ማለት ነው። ዳኒም እንግዲህ በዚህ በጣም ደስ ብሎታል። ምክንያቱም ወይ ያጣል ወይ ያገኛል። እሱ ግን እንደሚያገኝ ነው እያሰበ ያለው። እንግዲህ ቀጣይ ገንዘቡ ለዳኒ ይደርሳል አይደርስም? ሙሉ ውን ይዤላችሁ የሚመጣ ነው የሚሆነው። ታዲያ ይሄን ቪዲዮ ላይክ ሼር ማድረግ እንዳትረሱ ፕሊዝ ላይክ አድርጉልኝ ቤተሰቦቼ፣ ሌሎች ቤተሰብ እንዲደርስ ሼር አድርጉልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌም አመሰግናለሁ። ክበሩልኝ፣ ተወዳጆች ባይ።